ተመልካቾች ተመልካቾቼ፣ እንዴት ናችሁ? ማሜ ነኝ ከጓሮ ቲዩብ። ዛሬም እንደተለመደው የሳምንቴን ፕሮግራም ይዤላችሁ መጥቻለሁኝ። በዛሬ ዝግጅታችን እንግዲህ የምናየው ስለ እጣን ምን ያክል እናውቃለን? ጉት ሀገራቶች እጣንን የተለያየ መንገድ ይጠቀሙበታል። በማጨስ ነው የሚታወቀው። አገራችን ላይ በብዛት ብዙ ጊዜ በሃይማኖት ደረጃ ክርስትና እምነት እጣን በቤተ ክርስቲያን በጣም ትልቅ ቦታ ያለው ነው። እጣን ከርቤ ትልቅ ቦታ ያለው ነው። ሁላችሁም ቤተ ክርስቲያን በምትሄዱ ሰዓት የእጣኑ ሽታ ራሱ በጣም ልዩ ነው እና አሁን እዚህ አንዳንድ ነገሮች ሳይ እውነትም ለመንፈስን የመረጋጋትን መጥፎ ነገሮችን ከውስጣችን እንዳናስብ ጥሩ ነገር እንድናስብ ያደርጋል ብለው የጻፉት ነገር ትክክል ነው ብዬ እንዳየው አድርጎኛል ምክንያቱም ብዙ ጊዜ ያው እጣን የእጣኑ ሽታ ቤተክርስቲያን ሲባል የእጣኑ ሽታ ራሱ ይባላል። ከድሮም ጀምሮ ወላጆቻችን አያቶቻችን እጣንን ቡና ሲያፈሉ ቤታቸውን ሞቅ እንዲያደርግላቸው ይጠቀሙታል እና ይሄ ትክክለኛው ነገር እዚህ በኮመንት ላይ አገራችን ላይ ከዚህ ውጪ የተለየ ነገር እጣንን እየተጠቀምንበት እንደሆነ የምታውቁ ሰዎች ደግሞ ካላችሁ፣ እዚህ በኮመንት ልታግዙኝ ትችላላችሁ። በሌላው ዓለም እጣንን በምን መልክ ይጠቀሙታል፣ የሚለውን እናያለን። ብዙዎቻችሁ ልታውቁ ትችላላችሁ። የዕጣን ዘይት እጣን ዘይት ተመርቶ በደንብ በብልቃት ታሽጎ በአማሩ ብልቃጮች የዕጣን ዘይት ወጥቶ በየስቶሩ አማዞን ላይ ኦንላይን ብትፈልጉ የዕጣን ዘይት በብዛት አለ እና እጣንን በደንብ በዘይት ምርት ተደርጎ በጣም ትንሽ ብልቃት በውድ ዋጋ ይሸጣል ማለት ነው። የዕጣን ዘይትና የዕጣን ክሬሞች በተለያዩ መንገድ ይሰራሉ። በተለይ የእጣን ዘይት ለብዙ ነገሮች ቅድም እንደጠቀስኩላችሁ በሚጨስበት ጊዜ ነው ቤቱን ሞቅ የሚያደርግ፣ የሚያስጨንቁ ነገሮችን አሁን እዚህ ኔጌቲቪቲ የሆኑ ነገሮችን ያስወግዳል ይባላል እና ያ ማለት እንግዲህ ለእኛ ደግሞ እጣን ቤታችን ድብር ብሎን ከሆነ ውይ ቡናውን አጭሺው ጠጣኑን አጭሹ ቡናውን እናፊና ቤቱ ሞቅ አርጊ የሚባል ነገር አለ እና ልክ እዚህም አገር እንደዛ ነው። በቃ ኔጌቲቪቲን ያወጣል መጥፎ ነገርም እንድንረሳ እንድንረሳውን ጭንቅ ብሎን ከሆነ እርብሽ ብለን ከሆነ ያንን ስሜት ያጠፋል ተብሎ ይታመናል። እዚህም እዚህ ልዩነቱ ምንድን ነው? እዚህ በዘይት መልክ ሲጠቀሙት እኛ ገር ደግሞ በጭስ መልክ ነው የምንጠቀሙ። ሌላው ለቆዳ ጠቃሚ ነው ብለው ስለሚያምኑ በክሬም መልክ ይዘጋጃል፣ በሳሙና መልክ ይዘጋጃል። እንግዲህ የእጣን ሳሙና በእጣን የተሰራ ሳሙና አለ። በእጣን የተሰራ የፊት ቅባቶች አሉ። እጅግ በጣም ለቆዳ ተስማሚ ነው፣ ለቆዳ ጥሩ ነው ተብሎ ስለሚተመን የውስጥ እግርም በእጣን ዘይት የውስጥ እግርን በመቀባት እንደዛ አይነት የሚረብሹ መንፈሶችን ጥሩ ያልሆኑ ስሜቶችን ከራሳችን ላይ ለማስወገድ ይጠቅማል። እኔ የምነግራችሁ እንግዲህ እጣንን ከማጨስ ውጪ እንዴት አድርገው ልክ እኛ ድብርትን ያስለቅቃል እንደምንለው ሌሎቹ አገራቶች ደግሞ በስፕሬ መልክ እንዴት እንደሚጠቀሙት ዘይቱን በመቀባት እንዴት እንደሚጠቀሙት ነው የምናውረው። በውሃ መልክ አድርገው እንደ ስፕሬ እንዲረጭ በውሃ አድርገው ነው የሚሰሩት። የሻይ ማንኪያ የጣን ዘይት ብታደርጉ ግማሽ የሻይ ማንኪያ ግሬፕ ኦይል የግሬፕ ኦይል ቢጨምሩበት፣ ከዛ በኋላ ሎሚ፣ ግማሽ ሎሚ ጨምቃችሁ ላዩ ላይ ውሃ በመሙላት በጣም ጥሩ የሆነ ለቤታችሁ ደስ የሚል ሽታን የሚፈጥር ስፕሬይም ስራት ትችላላችሁ ማለት ነው። ቤታችሁ ላይ ስፕሬ ታደረጉበታላችሁ። አንዳንድን መስታወቶችን ምኖችን ስትወለውሉበት ቤቱ በጣም ደስ የሚል ሽታ ደስ የሚል ድብርት ማስለቀቂያ ልክ እንደ ጭሱ እዚያ ጋር ልትጠቀሙበት ትችላላችሁ። ሌላው እንዳልኳችሁ ሰውነታችሁን እቅት እንዲያደርግ አዳድ ድካሞችን፣ እግራችሁን ደክሟችሁ ቁርጥምጥም አድርጓችሁ እረፍት ለማድረግ ከመተኛታችሁ በፊት ራሱ ውስጥ እግራችሁን በጣም ዘይት ቅብት ብታደርጉት እሱም ጥሩ ነገር የመነቃቃትን፣ የድካሙን፣ የቁርጥማቱን ነገር ያስታግስላቸዋል ማለት ነው። በቅባት መልክ ማንኛውም የምትቀቡት ቅባት ላይ በተለይ ክረምት የምንኖርበት ሀገር ብርዱ በጣም ኃይለኛ ነው። ብርድ ሲመጣ፣ ክረምቱ ሲመጣ በረዶ በጣም ቀዝቃዛ ነው እና ሎሽን እራሱ ተቀብታችሁ ሎሽኑ ደረቅ ነው። በቃ አይወዛም። በተለይ እኔ ብዙ ጊዜ የማየው ዊንተር ላይ የምንቀባው ሎሽን ቅባት ብዙም ሰውነታችንን አይቆጣጠረውም ይመስለኛል፣ በጣም ከመድረቁ በብርድ የተነሳ እና ሎሽን የምንቀባው ቅባት ላይ ጠብታ የእጣን ዘይትን የምንቀባው ቅባት ላይ ፊታችንንም እጃችንንም ብንቀባው አንድ እጃችን ከመለስለስን በላይ የሚሰጠን መረጋጋት፣ ጥሩ የሆነ ስሜት ይኖረዋል። ይረብሸን ነገር የሚያስጨንቀን ድካማችን ፍትት ያደርግልናል ማለት ነው እጣንን ዘይት እንግዲህ በሳሙና መልክም ይሰሩታል። እንግዲህ ክሪም፣ ማንኛውም የምንጠቀመው ክሬም ላይ እንዳልኳችሁ ጠብ አድርጋችሁ ራሱ ዘይቱን ብትጠቀሙ የግድ የራሱን ክሪም ማግኘትም ላይ ይጠበቅባችሁ ይችላል ማለት ነው። የጣንን ቅባቱን ማግኘት ካልቻላችሁ ኦይሉን ገዝታችሁ እናንተ ከምትጠቀሙት እናንተ ከሚስማማችሁ ቅባት ጋር እየደባለቃችሁ የጣንን ዘይት መጠቀም ትችላላችሁ። ለጥፍራችን ጥፍራችን እንግዲህ ብዙ ጊዜ የሚሰባበርብን፣ የሚደርቅብን ጠንካራ ያልሆነ ጥፍር ያለን ሰዎች ከሆንን ለማንኛውም ሰው ጥፍር እድገት ለጥፍር ጥንካሬ በጣም ጠቃሚ ነው። ከቆዳችሁም አልፎ ጥፍራችሁን የእጅና የግር ጥፍራችሁን እንዲጠነክር ጥሩ እንዲሆን የጥፍራችውን ጥንካሬ እንክብካቤ ደግሞ ብዙ ጊዜ የተለያዩ ነገሮችን እንጠቀማለን ለጥፍራችን። እየተሰባበረ ጥሩ ያልሆነ ሲያስቸግረን፣ ስለዚህ የእጣን ዘይት በጣም ጥሩ ነው ለጥፍር። ያንንም ብትጠቀሙ ጥሩ ይጠቅማችኋል፣ ብትሞክሩት ብዬ አስባለሁ። ከቁርጥማት ጋር በተያያዘ ከሰውነት መድከም ጋር በተያያዘ ሰውነትን መሳጅ ለማድረግ ለእንደዛ አይነት ነገሮች ብዙ ይጠቀሙበታል። እንግዲህ እኔ ዛሬ ላነሳላችሁ የፈለኩት እጣን ከኛ ከሀገራችን በተለየ ሌሎች አገራቶች በምን መልክ ይጠቀሙታል? የሚለውን ብዙ ጊዜ ይህንን ፕሮግራም ስናቀርብ አገራችን ላይ ያልተለመዱ ነገሮች ግን አገራችን ቀድሞ ትጠቀምበት የነበረው የምትጠቀምበት ግን በተወሰኑ ነገሮች ላይ እሱም እየጠፋ ጥቅሙ ራሱ እየተረሳ የመጡ ያሉን ነገሮች እየተተዉ እንደገና እጣን እንግዲህ ከድሮ የምናውቀው ነገር ነው። ሌሎች አገራቶች በዘይት መልክ በቅባት መልክ አድርገው ሲሰጡን እንደገና እኛ ከነሱ ደግሞ እየወሰድን እንደ አዲስ እየተጠቀምናቸው ያሉ ነገሮች በብዛት አሉን። እንግዲህ ፕሮግራማችንን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እና የላችሁን የምትፈልጉት ነገር ካለ በኮመንት ሴክሽን ላይ አሳውቁን። የተለያዩ ነገሮችን እንግዲህ ይዘን እንቀርባለን። ለዛሬ ይሄን ይመስል ነበር ፕሮግራማችን። በሚቀጥለው ፕሮግራም ሌላ ነገር ይዘንላችሁ እስክንቀርብ ድረስ ሰላም ሁኑልኝ ማሜ ነኝ ከጓሩ ቲቪ መልካም ጊዜ